ሀና እንግዲህ አባቷ ጋር ያሳለፈችውን ላይፍ እያሰበች እንዴትም ሆኖ እንዳሳደጋት አባቷ እያስታወሰች ክችን ገብታ ሽንኩርት መክተፍ ጀመረች፣ ግን በሀሳብ ጭልጥ ብላ በሄደችበት ሰዓት እጇን ጉርድም ዋርጋ ከፍተፈችው። ነገር ግን አይ እጄ ብላ ስትጮህ ምናሴ ወንድሟ አንዳንድ ጊዜ ስጋ ይነግራል፣ ነፍስ ይነግራል የሚባለው ነገር አለ። ሀና ምንሽ ብሎ ሮጦ ሄዶ እቅፍ አድርጎ ይዞ እጇን በፋሻ አሰረላት። እሷም አመሰግናለሁ ስትለው የተጎዳሽ መስሎኝ ነበር፣ አልተጎዳሽም አይዞሽ አላት። ሰላም ደግሞ እንግዲህ ቤተሰቡንና እናቷን እየበጠበጠች ትገኛለች። ለእኔ ቦታ አሰጭኝም፣ ጊዜ አሰጭኝም፣ እኔን አታውቂኝም፣ አትፈልግኝም እናትነትሽ ለምናሴና ሴና ለጠፋችው ሀሴት ነው ትላለች። ሀና ከእናቷ ጋር ተገናኘች። እናቷ ከቱርክ መተ ያው እዛ ቤት ስትሄድ እቅፍ አደረጓት። አታቅፍኝም እንደ ብላ አይገርምም። በአካል ግልጽ ሆኖ እናቷና ወይም ልጇ መሆኗ ነው እንጂ ያልተረጋግጠው ውስጣቸው ይነግራቸዋል። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ኖላዊ ቀጣይ ፓርት ይዘን መጥተናል ማለት ነው። እንግዲህ ሀኔ ከቤተሰቦቿ ጋር ተገናኝታለች። ደግሞ በእሷ ፍቅር የሚሰቃየው ጆሮ እንግዲህ ከባድ ነው። እናም ከጓደኞቹ ጋር ራሱ መስማማት አቅቶታል። አይገርምም። ሰላም ከእናቷ ጋር ልትስማማም ሆነ ልትግባባ አልቻለችም። እናትየዋም ልጅ ምን ሆንሽ ትላታለች አለች። ነገር ግን ምናሴ ደግሞ የልጅ አዋቂ እሷም ሀቅ አላት አላት። እናትየዋም አላውቅም፣ ጠዋት ተነጋገርን ይኸው ጥላ ጠፋች አለች። ሀና ደግሞ አባቷን በጣም ፈርቷል። በዛው ብር ብላ የምትጠፋበት ይመስለዋል። እናም ጆሮ ሀና ከፍቷት ብቻዋን ቁጭ እንዳለች አገኛት። እንዴ እሷ ናት ሌላ ሰው ናት እያለ ቀረባት። ሲቀርባትም ሃኔቾ ናት። ሀና ምን ሆነሽ ነው አላት። እ ምንም አልሆንኩም አለችው። ከዛም እና እንደዚህ አየር ለመቀበል ወጥቼ ነው አለች በፍጹም አይደለም እንደዛማ ቢሆን ዘናቲ ነበር ስራ አልገባሽም ሲላትም እረፍት ነኝ ዛሬ አለችው እና በእረፍት ሰዓት ዘና ማለት አለብሽ እንዲ እንደዚህ ትቆዘሚያለሽ እንዴ አላት አይ ደህና ነኝ እኮ ጆሮ አለችው ሀና ብሶቷንም ስቃዋንም በውስጧ መጠጥ አድርጋ የምትይዝ ጀግና ሴት ነች አይገርምም ማንም ሰው መጥቶ ሲጠይቃት፣ ለማንኛቸውም ትንፈሽ አላለችም። እናም ሰላም እንግዲህ እናቷን አንቺ ለእኔ እናት አይደለሽም፣ እናትነትሽ ለምናሴና ለጠፋችው ሀሴት ነው። አስራ ስድስት ዓመት ላለችው እኔን ግን እንደ ልጅ ምን ሆነሻል፣ ምን ጎሎሻል፣ ምን ፈልገሻል ብላ ብለሽ እንደ ሴት ልጅ ዳብሰሽኝ አታቂም የእናትነትን ፍቅር ሰጥተሽ እኛ አታውቂም። ስለዚህ ከአንቺ ጋር የምውልበትም ሆነ የሚቆይበትም ምክንያት የለኝም ብላ ከቤት ጠፋች። እናትየዋ በጭንቀት ሞቱ። የሀና እናት ወይዘሮ ሜላት እንግዲህ ከቱርክ መተው ሰላም የምታሳያት ክፉ ፊት ግራ ገብቷታል። በእርግጥ እሷም አብዝታዋለች። አው እናት ነች። ልጇን አችልም ላሉት ግን ለምናሴ ትልቅ ፍቅር አላት። ለሰላም ደግሞ ምንም አይነት ፍቅር የላትም። እናም ክችኑን አስተካክለው ሳሎኑን እያስተካከሉ እያሉ ሀና መጣች። ሀና ደግሞ በሩን ስትከፍተው ወይዘሮ ሜላት ሀንዬ መጣሽ አለቻት። አዎ መጣው። እንዴት ነው ወይዘሮ ሜላት እትዬ አለች ደህና ነኝ። እኔ ልጅ እንዴት ነሽ? ለምንድን ነው የጠፋሽው? አሏት ይቅርታ፣ ሳልነግራችሁ ስለ ቀረው በጣም ይቅርታ። እኔና አባቴ የሆነ ቦታ ሂደን ነው አለች። አባትሽን አመማቸው እንዴ አለቻት። አይ ደህና ነው አልታመመም። ስትልም ከዛም አታቅፊኝም አሏት። አራቅፋት አለው ብላ ጥምጥም ብላ አቀፈቻቸው። ወይዘሮ ሜላትም እቀፈስ ያረጓት የሆነ ስሜት ተሰማቸው። ሀናም እንደዛው ከዛ ራሷን ቆጣ ብላ ሀና ለቀቀቻቸው። ደህናነሽ እኔ ጨነቀኝ፣ እንዴት ብለን እንፈልግሽ? ምክንያቱም ቤተሽን አናቅም። በቃ በጣም አስጨነቅሽን አለቻት። ይቅርታ እትዬ ስላስጨነኳችሁ በጣም ይቅርታ አለች። እንዴ ሰው እንዴ ለምን አንጨነቅም እንደሰማ አትበይ፣ ሰው እኮ ነን ደሞ ይቀርታ አስፈልግም። አባትሽስ እንዴት ናቸው አለቻት። ደህና ናቸው አለች። እሺ እኔ ሳሎን እያስተካከልኩ ነው፣ ከመጣሽ ታግዥኛለሽ አለቻት። እሺ አለች። በአንግቢና ቁርስ ነገር ሰራሪ ስትላትም ሀና ክችን ገብታ ቁርስ ሽንኩርት እየከተፈች እያለች ከአቶ ኖላዩ ጋር ደሴ ላይ ያለፍትን ህይወት ምን አይነት ፍቅር ሰጥቶ እንዳሳደጋት ብዙ መስዋዕትነት ከፍሎ ትዳሩን አግባ ትዳሪያስ እያለች ሀኒ ስትለምናቸው እርሳቸው ደግሞ አንችን በእንጀራ እናት ማቃጠል አልፈልግም አሏት። እሷ ደግሞ እንዳባይ የእንጀራናት ሁሉ መጥፎናት ያለህ ማን ነው አልፈልግም ካላገባ ስትለው እሺ ትምህርትሽን ስጨርሽ ነው አላት። እንዳባይ እኔ እኮ ትምህርቴ ገና ነው፣ ብዙ ይቀረዋል። እስከዛስ አለችው። የእኔ ልጅ ጎበዝ ናት፣ ቶሎ ቶሎ ብላ ትጨርሰዋለች አሏት። ከዛም እሺ በቃ እኔም ቶሎ ቶሎ ብዬ ትምህርቴን እጨርሳለሁ፣ አንተም ደሞ ያን ጊዜ አግብተህልኝ ማየት እፈልጋለሁ አለችው። ከዛ አባትየውም ሳቁና ወይ የኔ ልጅ ጎበዝ ብትወኝም እኮ ትምህርቱን በየ አመቱ እንጂ የምትጨርሹው በየቀኑ አይደለም አለና ሳቀባት። ቢሆንም አባዬ አለችው። የዛ ሰው ይበለን አለ ሀኒቾ። በዛን ሰዓት ደሴ ላይ ትምህርቷን ጨርሳ ደግሞ የስነ ልቦና ሐኪም መሆኗ እጅግ በጣም አስደስቷታል። ከምንም በላይ ደስ ብሎኛል አለቻቸው። አሁን ደግሞ መታ አዲስ አበባ ላይ እያሳለፉት ያሉት ታይም ከባድ ነው። ያንን በማስታወስ እጇን ቆርጥ አደረገችው። በዛ ሀሳብ ጨለጠ ብላ እናም አሃ ይቼ! ስትል ምናሴ ሩጦ መጥቶ አኔ ምን አልሽ? አላት እጅን ቆረኩት፣ አለችው ምናሴ ተረጋጊ፣ በቃ ቆይ ፋሻ አምጥቼ ልሰርልሽ፣ እየደማ እኮ ነው ብሎ ሩጦ ፋሻ አምጥቶ አሰረላት። አይዞሽ፣ ይሻልሻል ያን ያክል አልተጎዳሽ። በጣም እኮ የጎዳሽ መስሎ ነበር ብሎ እቀፉ አደረጋት። እሷም አመሰግናለሁ አለችው። እሱም ወደ ትምህርት ቤቱ ሊሄድ ነበረ። አሁን ደስ የሚል ሁኔታ ነው። ሁላቸውም የእህትነት ስሜት፣ የወንድምነት ስሜት፣ የእናትነት፣ የልጅነት ስሜት እየተሰማቸው ነው። እናም ወይዘሮ ሜላት እንግዲህ ክላሳቸው ገብተው ቁጭ ባሉበት ሰዓት ሀኔቾ ሄዳ በሩን አንኳኳች ግቢ አሏት ገባች ከዛ በፊት ግን ወደ ቤት ስትመጣ ሰላም ሀናን አገኘቻት ሰላምዬ እንዴት አደርሽ አለቻት ሀኔ እንዴት አድር ሰላም አድር አለች ሰላም ነኝ ምንንሽ ነው ውዴት ነው የምትሄጂው አለቻት እባክሽ ወደ ውጭ ነው እስኪ አየር ተቀብዬ ልምጣ አለች እንዴ እናትሽ መታው የለ አለቻት አዎ መታለች እና ታዲያ ከእናትሽ ጋር ጥሩ ታይም ማሳለፍ ሲኖርብሽ ወደ ውጭ አሁን በዛ ላይ ቁርስ ሳትበይ አለቻት። እሷ ጋር ጦርነት እንጂ ሰላም የለም እናቴ ደግሞ ቁርሴን አብልታኛለች በደንብ አለች። ውይ ሰላምዬ እሺ በቃ አለቻት። ግን በሰላም ነው ትናንት ሳመጨ የቀረሽው አለቻት። ሰላምዬ ቀርታ አለችና በጣም አዘነች። ሀኔ ምን ሆነሻል ሀና አለቻት። ምንም ሰላምዬ፣ ምንም ነው እንደምትይ? ፊትሽ እኮ ይናገራል አለቻት። እውነት ምንም እና ምንነሽ። ነው የቀረሽው አባዬ ጋር ሆነ ቦታ ሄደን ነው አለቻት። እሺ በቃ በያሁ ሄጅ ብላ፣ ሰላምም ሄደች። ሰላም ብትጠበቅ ብትጠበቅ በዛው የውሃ ሽታ አሁን አቀረች። ሲቀጥል እንግዲህ ሀና በጣም ይገርማል። በሮን አንኳኩታ ወይዘሮ ሜላት ተቀመጡበት ክላስ ገባች። ከዛም ይግቡ አሏት። ገባች። እሺ ምን ፈልገሽ ነው ሀና ሲሏትም፣ እትዬ ምን እንደምሰራ ምን እንደሚፈልጉ ልጠይቀውት ብዬ ነው አለች። የፈለግሽውን አንቺ ደስ ያለሽን ሰሪ አሏት። እሺ በቃ ብላ በሩን ዘግታ ዘወር ልትል ስትል ሀና አሏት። አቤት እትዬ አለች። ነይ ቁጭ በይና እናውራ አሏት። እሺ ላደረግኩብሽ ነገር በጣም ይቅርታ ይኔ ልጅ ስሜታዊ ሁኜ ብዙ በድየሻለሁ፣ ጩኸብሻለሁ። አለቻት አረ ትዬ ምንም አላደረጉኝም ምንም አልበደሉኝም። በጣም መልካም ሰው ነዎት። አለች አይ እንኳን ላንቺ ላልተወለድሽኝ ይቅርና ለተወለዱ ልጆቼ መጥፎ እናት እንጂ ጥሩ እናት ሆኜ አላውቅም። አለች አረ ምን እያሉ ነው? በጣም መልካም ሰው ነዎት እኔ በምኔ በኩል ምንም ቅሬታም የለም የበደሉኝም ነገር የለም አለች ከዛም እሺ በቃ አንድ ሀሴት የምትባል ልጅ የአስራ ስድስት አመት በፊት የጠፋችኝ ልጅ አለች እሷ ለት ቀን ይዤ ፎቶዋን ይዤ እያለቀስኩኝ ለልጆች ቦታና ጊዜ አልሰጠኋቸውም እናም ሰላምም ጋር ይሄ ችግር ተፈጥሯል እናም እናት አደሉ ታዲያ እንግዲህ ምንም ማድረግ አይቻልም፣ እባክዎትን አይዞት። ፈጣሪ ካለ ያገናኛቸዋል። ሁሉም ለበጎ ነው አለች ሀና። ከዛም ወይዘሮ ሜላትም በጣም እንዴት ያለች መሰለች! በጣም ቆንጅዬ፣ አስተዋይ፣ መልካም ልጅ ነበረችኝ። በቃ ሳላስበው ተጠፋፋን አሏት። በቃ አይዞት፣ ፎቶዋን ላሳየሽ ብለው ፎቶዋን ሊያሳዩት ስትል ሰላም መጣች ሀና የት ነሽ እኔ እኮ እየፈለግኩሽ ነበረ አለች ሰላምዬ እዚህ ነሽ እንዴ አለቻት ሀና ሰላም አዎ ሰላምዬ እዚህ ነኝ ከማዘር ጋ ቁጭ ብዬ አለች እሺ እኔማ ልውጣ ስለፈለግኩኝ ሻወር ቤቱን ነጹህ መሆኑ እንድታይልኝ ነው አለች እሺ አሁኑኑ ዋጥ አይልሻለሁ አጸደዋለሁ አለቻት እናትየዋም እንዴ ወዴት ነው የምትሄጂው አሁን መተሽ አሁን አለች ወደ ፈለግኩበት አይመለከትሽም አለቻት አረ ተይ ልጄ ተይ ቁጭ ብለን ተነጋግረን ያለውን ችግር እንፍታ አለች ከአንቺ ጋር ተነጋግሬ የምፈታው ነገር የለም አለቻት በጣም ተናደደች ከዛም ሄዳ በዛው ቀረች ምናሴ ደግሞ ስለ ሰላም የተፈጠረውን ነገር እሷ ከሄደች ሰላም እንደሆነች ነገራት መጥፎናት እንደሆነችባት ሲነግራት፣ እኔ ክፉናት ነኝ እያለች ማልቀስ ጀመረች። ሀና ወደ ቤት ስትመለስ አቶ ኖላዊ ሀና ቀረችብኝ እያሉ መጨነቅ ጀመሩ። በቃ ልጅ በዛው ብን ብላ ጠፋች፣ በዛው ወታ ቀረች እያሉ ማልቃቀስ ጀመሩ። እናም በጣም በሚገርም ሁኔታ ሰላም ደግሞ ሀና ደግሞ ቤት ስትመለስ አባቷ ውጭ ላይ ሊፈልጓት እንደወጡ አገኘች። ደነገጠች። አባዬ፣ ምኑ ነው እንደዚህ ማድረግ እኮ የለብህም። ለምን እንደዚህ ትሆናለህ? እኔ እኮ ደህና ነኝ። ሰዓትም የምመለሻ ገና ነው አለቻቸው። ልጅ አላቅም ውስጥ የፈራ አላት። እንደ አባዬ፣ እመነኝ። የእኔ ወላጆች ማንም የሆነው ማንም፣ በፍጹም ማንም ይምጣ አባት ያንተ እናንተ ብቻ ነው። ስንት መስዋዕትነት ከፍለ እንዳሳደግከኝ አውቃለሁ እባክህን አለቻቸው። የእኔ ልጅ ፈጣሪ ስጦታ ሰጥቶኛል ብሎ ግንባሯን ሳማት፣ እሷም ጉልበታቸውን ሳመች። እንግዲህ ጆሮ ጋር ተገናኝተው ደሴ ይዛችሁ ይሄዱ። እናንተ ደሴ ስትወዱ ይጨንቀኛል አለ እና የአዲስ አበባን ስርቆት ማን ሊሰርቅለት ሲሉትም ስርቆት ቻለው እድሜ ለሰው እየመከሩ አስተምረውኛል አለ። ለቻናሉ አዲስ የሆናችሁ ሳብስክራይብ ያረጋችሁ